ሰላም ሰላም፣ ውድ የስኬታ አካዳሚ ቤተሰቦች፣ ስኬታ አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሉ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮችን ደግሞ ይጀላች የመጣው የ13ኛ ቀን ትምህርት ወይም ቪዲዮ እንማማራለን። እንግዲህ በ30 ቀን ውስጥ እንግሊዘኛን አቀላጥፈን ለማንበብ ለመጻፍ የሚረዳን ተከታታይ ቪዲዮ እየተማማርን እንገኛለን። ሶ በዛሬው ትምህርታችን ወይም ቪዲዮችን 13ኛውን ቪዲዮ ወይም ደግሞ የ13ኛ ቀን ትምህርት እንማማራለን። ከእናንተ የሚጠበቀው ሁሌም እንደምላችሁ የምንለቃቸውን ቪዲዮዎች ፕራክቲስ ማድረግ መለማመድ ከቻላችሁ በአጭር ቀን ውስጥ ትልቅ ለውጥ ታመጣላችሁ። ወደ ትምህርቱ እንሄድ። ኦኬ እንግዲህ ወደ ትምህርቱ ስንሄድ ከመጀመሪያው ላይ ስንጀምር፣ ይህ እያንዳንዱ ከዚህ ጋር የምታዩት የእንግሊዝኛ ንግግር ወይም ደግሞ ኮሚኒኬሽን ምን ይላል፣ እንዴት በቀላሉ ይነበባል፣ ትርጉም ውስጥ ምንድን ነው የሚለውን እያንዳንዱን እንማማራለን። አብራችሁኝ ሁኑ። ኦኬ እንጀምር። ከመጀመሪያው ስንጀምር መጀመሪያ የምታዩትን የእንግሊዝኛ ቃል በቀላሉ ለማንበብ ምን ማድረግ አለብን ወደሚለው ስንሄድ ከዚህ ጋር ስንት ቫውል ወይም ደግሞ አናባቢ ይታየናል? ሁለት ቫውል ወይም ደግሞ አናባቢ ይታየናል። ማን ነው ኦ ኦ ሚል ሁለት ቫውል ወይም ደግሞ አናባቢ ይታያል ማለት ነው። ሶ በዚህን ጊዜ ኦን እንደ ኦ ሳይሆን የምናነበው እንደ ኡ ነው። እንደ ኡ ወይም ደግሞ ኡ ሚል ድምጽ ነው የሚኖረው። ስለዚህ የመጀመሪያዋ ተነባቢ ነች፣ ሁለተኛው አናባቢ ነው። አናባቢ እና ተነባቢ ድምጾች ደግሞ በአንድ ድምጽ ነው የሚነበቡት፣ በተከታታይ ሲመጡ ማለት ነው። ሶ ጂኦ እንደ ጎ ሳይሆን እንደምን ይነበባል ማለት ነው። እንደ ጉ ኡ ሚል ድምፅ ነው ያለው። ምክንያቱም አናባቢ ኦ ኡ ሚል ድምፅ ስላለው ማለት ነው። መቼ በተከታታይ ሲመጡ ማለት ነው። ሁለት ኦኦ ሚሉ ወይም ደግሞ ሁለት ቫውሎች አናባቢዎች በተከታታይ ሲመጡ ሁሌም ቢሆን እንደ ኡ ነው የምናነበው ማለት ነው። ስለዚህ ጂኦ እንደ ኦ ይነበባል። ከዛ ቀጣይዋን ኦ ሳይለንት ነች ወይም ደግሞ አትነበብም። ሰው ዲን እንደ ድን እናነባለን። ኦኬ ሰው በአንድ ላይ ስናነበው ምን ይሆናል? ጉ ድ ጉድ ጉድ። ኦኬ ወደዚህኛው ስንሄድ ከዚህ ጋር ሁሌም ቢሆን ሁሌም ቢሆን ከዚህ ጋር የመጀመሪያዋ ተነባቢ ነች፣ ሁለተኛዋ አናባቢ ነች። ከዛ ተከታታይ ተነባቢ ተነባቢ ጂኤች ቲ የሚል መጥቷል። ስለዚህ ጅና ኤች ሳይለንት ናቸው ወይም ደግሞ አይነበቡም። ሁሌም ቢሆን በእንደዚህን አይነት መንገድ ሲመጣ ጅና ኤች ሳይለንት ናቸው። ሶ ስለዚህ ኤን አይን እንደምን እናነባለን? ናይ አይ የሚል ድምፅ አለው። ስለዚህ ኤን አይን ናይ ብለን እናነባለን። ጅና ኤች እንደነገርኳችሁ ሳይለንት ነው። ሶ ጅና ኤችን እናልፍና ቲን እንደት እናነባለን? ሶ በአንድ ላይ ስናነባው ናይት ናይት ናይት። በደንብ አስተውላችሁ ከሆነ ጅነ ኤችን አላነበብኳቸውም ማለት ነው። ሶ በአንድ ላይ ሙሉን ስናነበው ጉድ ናይት ጉድ ናይት። ምን ማለታችን ነው? ጉድ ናይት ስንል ደና እደር ወይም ደግሞ ደና እደሪ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ኦኬ ኤች ኦ ደብሊው ሁሌም በእንደዚህ አይነት መንገድ ሲመጣ ምን ብል እናነባዋለን። ሃው ሃው ተብሎ ይነበባል። ኦኬ ወደ ቀጣዩ ስንሄድ መጀመሪያ የመጣቸዋ አናባቢ ነች። ስለዚህ አናባቢዋን ለብቻ ማንበብ አለብን ማለት ነው ሶ ኤን እንደ አ እናነባለን፣ ወይም ደግሞ አ የሚል ድምፅ አላት። አርን እንደ ር እናነባለን። ኢ ሳይለንት ነች ወይም ደግሞ አትነበብም። ስለዚህ በአንድ ላይ ስናነባው አ ር አር አር። ኦኬ ወደዚህኛው ስንሄድ የኛውስ ምን ይላል? ዋይ ኦን እንደምናነበው እንደ ዩ እናነበዋለን ወይም ደግሞ ዩ የሚል ድምጽ አለው። ዩውን ለብቻው እንደ ው ማንበብ ወይም ደግሞ ው የሚል ድምጽ አለው። ስለዚህ በቀላሉ ምን ብለን ማንበብ እንችላለን? ዩ ው ዩ ዩ ሙሉን ስናነበው ሃው አር ዩ፣ ሃው አር ዩ ምን ማለት ነው? እንዴት ነህ ወይም እንዴት ነሽ ማለት ነው ምክንያቱም ሃው ማለት እንዴት ማለት ነው ከዛ አሪው ስንል ደግሞ ምን ማለት ነው ነህ ወይም ደግሞ ነሽ ማለት ነው ስለዚህ ሃው አሪው ስንል እንዴት ነህ ወይም እንዴት ነሽ እያልን ነው መልካም ወደ ሚቀጥለው ስንሄድ የሚቀጥለውስ ምን ይላል ኦኬ ከዚህ ጋር ዲኦ ኦ ሚል ድምፅ ነው ያለው ስለዚህ በቀላሉ ዲኦን እንደ ዶ እናነባለን ወይም ደግሞ ዶ ሚል ድምፅ አለው ኤንን እንደ ን እናነባለን ቲን እንደ ት ማንበብ። ስለዚህ በአንድ ላይ ዶ ን ት ዶንት ዶንት። ኦኬ ወደዚኛው ስንሄድ በተመሳሳይ ኤፍኦ አሁንም ኦ ኦ የሚል ድምፅ አለው። ስለዚህ ኤፍኦን እንደ ፎ ማንበብ ወይም ደግሞ ፎ የሚል ድምፅ አለው። ከዛ አረን እንደ ር ማንበብ። ኦኬ ከዛ ጂኢ እንደ ጌ፣ ቲ ለብቻዋ እንደ ት ሰው በአንድ ላይ ስናነበው ፎርጌት ፎርጌት ፎርጌት። ሙሉ ሲነበብ ዶንት ፎርጌት ዶንት ፎርጌት። ምን ማለት ነው? እንዳትረሳ ወይም እንዳትረሽ ማለት ይሆናል። ምክንያቱም ዶንት ማለት እንደምታውቁት አፍራሽ ነው ወይም ደግሞ ኔጌቲቭ ነው። ፎርጌት ማለት ደግሞ መርሳት እንደማለት ነው። ሶ ዶንት ፎርጌት ስንል እንዳትረሳ ወይም እንዳትረሽ ማለት ይሆናል። ኦኬ ወደ የሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኦኬ አሁን ከዚህ ጋር ሲኤ እንደ ካ ሳይሆን እንደ ምን ይነበባል? እንደ ኮ ነው የሚነበበው። ኮ ብለን እናነባዋለን። ከዛ ኤል ኤል ሚል ሁለት ኮንሶናንት ወይም ደግሞ ተነባቢ በተከታታይ መተዋል። ስለዚህ በአንድ ድምፅ እንደ ል ማንበብ ወይም ደግሞ ል ሚል ድምፅ ይኖረዋል። ሰው በአንድ ላይ ኮ ል ኮል ኮል ተብሎ ይነበባል። ኦኬ ወደዚኛው ስንሄድ ቲኤችኢ ሁሌም እንደምን ይነበባል? እንደ ዘ ነው የምናነበው። ሁሌም ዘ የሚል ድምፅ ነው የሚኖረው። ኤምን እንደ ም ማንበብ። ስለዚህ በአንድ ላይ ዘ ም ዘም ዘም፣ ሙሉ ሲነበብ ኮል ዘም። ኮል ዘም ምን ማለት ነው? ደውልላቸው እንደማለት ነው። ምክንያቱም ዘም ማለት እነሱ እንደማለት ነው። ወይም ደግሞ ከሁለት በላይ ለሆኑ ነገሮች ነው የምንጠቀመው። እንደገን ኮል ማለት ደግሞ መደወል ማለት ነው። ሶ ኮልዘም ስንል ደውልላቸው እያልነን ነው። መልካም ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኦኬ አሁን ከዚህ ጋር ኤስ ኤች ኤን በአንድ ላይ እንደ ሻ ሳይሆን እንደምናንበው እንደ ሸ ነው የሚነበበው ወይም ደግሞ ሸ የሚል ድምፅ አለው። ከዛ አርን እንደ ርህ ማንበብ የመጨረሻዋ ኤ አትነበብም ወይም ደግሞ ሳይለንት ነች ሰው በአንድ ላይ ስናነበው ሸር ሸር ሸር ኦኬ ወደዚኛው ስንሄድ ኤምኢ ምን ተብሎ ይነበባል? ሚ ሚ ብለን እናነባዋለን ሰው በአንድ ላይ ስናነበው ሸር ሚ ሸር ሚ ምን ማለት ነው አጋራኝ እያለን ነው ምክንያቱም ሸር ማለት ማጋራት ማለት ነው ሚ ማለት ለእኔ እያለን ነው ስለዚህ ሸርሚ ስንል አጋራኝ ወይም ደግሞ አጋሪኝ ማለት ይሆናል። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ ዲኦን ምን ብለን ያነበብ ነው? ዶ ተብሎ እንደሚነበብ አይተናል። ኤን እንደ ን ማንበብ ነው፣ እንዲሁም ቲን እንደ ት። ስለዚህ በቀላሉ ዶ ን ት ዶንት፣ ዶንት። ኦኬ ወደዚኛው ስንሄድ፣ ቲኤ ቲኤ እንደ ታ ሳይሆን እንደምን ይነበባል? እንደ ቶ ማንበ ወይም ደግሞ ቶ የሚል ድምጽ አለው። ኤል ሳይለንት ነች። ኬን እንደ ክ። ሶ በአንድ ላይ በአንድ ላይ ምን ተብሎ ይነበባል? ቶ ክ፣ ቶክ ቶክ። ሙሉ ሲነበብ ዶንት ቶክ፣ ዶንት ቶክ። ምን ማለት ነው? አታውራ ወይም ደግሞ አታውሪ ማለት ይሆናል። መልካም ይህም በዚህ ካየን ወደሚቀጥለው እንሂድ። ወደዚህ ስንሄድ የእኛውስ ምን ይላል? በተመሳሳይ ከዚህ ላይም ኦ ኦ ሚል ሁለት ቫውል ወይም ደግሞ አናባቢ ይመጣል። በዚህን ጊዜ ኦ እንደ ኡ ይነበባል፣ ወይም ደግሞ ኡ ሚል ድምፅ አለው ብለናል። ስለዚህ ጂኦ እንደምን ማንበብ ነው? ጂኦን እንደ ጉ ማንበብ ከዛ፣ ኦ ሳይለንት ሆናለች። ዲን እንደ ድ ማንበብ ነው ማለት ነው። ሶ ባንድ ላይ ጉ ድ፣ ጉድ፣ ጉድ ብለን እናነባዋለን። ወደዚህኛው ስንሄድ ዲኤን እንደዳ ዋይን እንደ ይ ማንበብ፣ ስለዚህ ባንድ ላይ ዳ ይ ዳይ ዳይ። ሙሉ ሲነበብ ጉድ ዳይ ጉድ ዳይ። ምን ማለት ነው? ጥሩ ቀን እያለን ነው። ኦኬ፣ ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? ኦኬ፣ ኤል ለብቻዋ እንደ አ ወይም ደግሞ አ ሚል ድምፅ ኖላታል። አርን እንደ ርህ ካነበብንን በኋላ ኢ አትነበብም፣ ወይም ደግሞ ሳይለንት ነች። ባንድ ላይ ስናነበቡ ር አር አር ብለን እናነባዋለን። ወደዚህኛው ስንሄድ ዋይኦ ለብቻው እንደምን ይነበባል? እንደ ዩ ይነበባል ብለናል። ወይም ደግሞ ዩ የሚል ድምፅ አለው። ዩን እንደ ው ማንበብ። ስለዚህ ባንድ ላይ ይ ው ዩ ዩ ኦኬ። ይህኛውስ ምን ይላል? ኤፍ አይን ፋይ ብለን ማንበብ። ኤንን እንደን ኢ ሳይለንት ነች። ሰው በአንድ ላይ ስናነባው ፋይ እን ፋይን ፋይን። ኦኬ ሙሉ ስንዳነበው አር ዩ ፋይን፣ አር ዩ ፋይን፣ ደህናነህ ወይም ደህናነሽ ማለት ይሆናል። መልካም ወደሚቀጥለው ስንሄድ፣ ኦኬ እንግዲህ በተደጋጋሚ አይተነዋል። ከዚህ ጋር ዲኦን ዶ ተብሎ እንደሚነበብ አይተናል። ወይም ደግሞ ዶ የሚል ድምፅ አለው ብለናል። ከዛ ኤንን እንደ ንህ ካነበብንን በኋላ የመጨረሻዋን ቲ ለብቻዋ ት ብለን ማንበብ ስለዚህ ባንድ ላይ ዶን ት ዶንት፣ ዶንት። ኦኬ ወደዚኛው ስንሄድ ኤልኤን እንደ ላ ሳይሆን እንደምን ማንበብ እንደ ሌ ማንበብ ወይም ደግሞ ሌ የሚል ድምፅ አለው። ቴን እንደ ት ማንበብ፣ የመጨረሻዋ ኢ ሳይለንት ነች። ሶ በአንድ ላይ ሌ ት ሌት፣ ሌት ብለን እናነባዋለን። ኦኬ ከዛ ሙሉን ስናነበው ዶንት ሌት፣ ዶንት ሌት፣ ምን ማለት ነው? አትዘጊ ወይም ደግሞ አት አት ዘጊ ወይም ደግሞ አት ዘጊ ለሁለቱም ለሴትም ለወንድም መጠቀም እንችላለን። ኦኬ አት ዘጊ ማለት ይሆናል። ኦኬ ወደዚህኛው ስነዲኛው ምን ይላል? ኦኬ ከዚህ ጋር ደግሞ ሲኦን እንደ ኮ ሳይሆን እንደ ካ ማንበ ወይም ደግሞ ካ ሚል ድምጽ ይኖረዋል። ኤምን እንደ ምን ናነባለን የመጨረሻዋ ኢ በተመሳሳይ ሳይለንት ነች ወይም ደግሞ አትነበብም። ስለዚህ በአንድ ላይ ካም ካም ካም ኦኬ፣ እኛውስ ምን ይላል? ኤችኢን እንደ ሂ አርን እንደ ርን እናነብና ኢን መተው ሰው በአንድ ላይ ሂር ሂር ሂር። ኦኬ ሙሉ ስናነበው ካም ሂር ካም ሂር ምን ማለት ነው? ወደዚህ ና ወይም ደግሞ ወደዚህ ነኝ ማለት ይሆናል። መልካም፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኦኬ አይ እንላለን፣ ከዛ ኤኤም ደግሞ ምን ተብሎ ይነበባል? አም አም ተብሎ ይነበባል። ኦኬ ይህኛውስ ምን ይላል? ኤች ኤን እንደ ሀ አርን እንደ ር ካነበብነን በኋላ ዲል ለብቻዋ እንደ ዲ ማንበብ ሰው በአንድ ላይ ሀ ር ድ ሃርድ ሃርድ። ሙሉ ሲነበብ አይ አም ሃርድ አይ አም ሃርድ ምን ማለት ነው? ጠንካራ ነኝ ማለት ይሆናል። መልካም ወደ መጨረሻውስ ስንሄድ የመጨረሻውስ ምን ይላል ጂኢን እንደ ጊ ማንበብ ቪን እንደ ቭ እናነብና ኢን መተው ሰው በአንድ ላይ ስናነበው ጊ ቭ ጊቭ ጊቭ። ኦኬ ከዛ ኤም ኢ በአንድ ላይ እንደ ሚ ይነበባል። ሰው በአንድ ላይ ሙሉ ስናነበው ጊቭ ሚ ጊቭ ሚ ምን ማለት ነው? ስጠኝ ወይም ደግሞ ስጭኝ ማለት ይሆናል። ሰው በእንደዚህን አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ